በከተማ ሁሉ የማንን ወንጌል ነው ፊልጶስ የሚሰብከው? የማንን ወንጌል የጌታዬን የኢየሱስ ክርስቶስ ወንጌል ነው የሚሰብከው። አሁንም ለሌሎቹ የምነግራችሁ የክርስቶስን ወንጌል ስበኩት። አትበሳጩበት፣ አትናደዱበት፣ ሌላ አትቀላቅሉበት። ለምን ከበዳችሁ? ለምን ከበዳችሁ? የክርስቶስን ወንጌል ማቴዎስ የሰበከው ክርስቶስን ነው። ጃፕዬ አትደንግጥ። የማቴዎስ ወንጌል ማለት ማቴዎስ ስለ ኢየሱስ የሰበከው ማለት ነው። የዮሐንስ ወንጌል ማለት ዮሐንስ ስለ ኢየሱስ የሰበከው ማለት ነው። አይዞ አይዞ፣ ሉቃስ ማለት ሉቃስ ኢየሱስ የሰበከው ማለት ነው። ማርቆስ ሲባል፣ ማርቆስ ኢየሱስን የሰበከበት ማለት ነው። አባቴ፣ መጽሐፍ ቅዱስ በሙሉ የምስራች የሚለው እሱ ነው። ስለዚህ ብዙዎቹ ከኢየሱስ ክርስቶስ ውጭ የሚሰበክላችሁ ስብከት የሹሉቃ ሆነ የዱሉቃ ገደል የሚከተነው እና አትስማ፣ የተረገመ ይለው ይሁን ይላል ጳውሎስ ሲናገሩ። ስለዚህ አሁንም ኢትዮጵያ ክርስቶስን የተቀበለች ህይወት ነበረ። ግብፅ መጣ ነው ደበላልቃ አባት ሄደችው ሰባት ዓመት አንቺ የተባረክሽ ሀገር ስለዎች አትስሪ። አሁን ለምሳሌ ሌላ ሀገር ላይ ታቦት ሲወጣ አታይም። ኢትዮጵያ ላይ ድብልቅልቁ የወጣ ታቦት ስታይ፣ ሌላ ቦታ ታቦት የሚባል የለም ነው ዌር። አሜሪካ ብትሄድ አውሮፓ ብትሄድ ኦርቶዶክስ ሌላ ኦርቶዶክሶች አሉ። ታቦት ሲወጣ ታይ ይደ የለም። ሌላ ቦታ የተመታች ግብፅ ግን ለኦርቶዶክስ ገሽታ ትላት አለች ግብፅ እንኳን አያወጣም። የሚያናድድ የሚያበሽቀው ግብፅ እንኳን ጥምቀት ብሎ የሚወጣ ታቦት እንኳን የለም። እና አሁንም የምናወረው የሚሰብከው ወንጌል የሚያድነው ኢየሱስ ክርስቶስ ታቦት ኢትዮጵያ ለረሳክስ ነው አባቴ ወፍ የለም ሲሰክሱ ነው። ኢትዮጵያ ላይ ምንም ታቦት የሚባል የለም። አባ ዋሽተውሃል ሸው ደውሃል ለዘመናት የሙሴ ታቦት ኢትዮጵያ ላይ የለም የለም። አባ ይህንን ነው የምልህና ይህን ለማለት ነው። በጣም ደስ ብሎኛል። ካቶሊክ በሙሉ ጌታ ክብሩን ይውሰድ። ሙሉ ካቶሊክ ጠንጥጧል። ጃፒሻ የቀረው እናንተ ነው። በኢየሱስ ስትሆን ሁሉ ነገር ይሳካል። በጣም ነው ደስ ያለ። ካቶሊክ ሙሉ በሙሉ ከኢየሱስ ክርስቶስ አዳኝነት ውጪ የአዳኝነትን ሥራ ሌላ ማንም የሰራ የለም፣ ማንም የለም። ስለዚህ ካቶሊክ ያለችው በጣም ደስ የሚል ነው። ያንን ነው ምን የሰለሞን ልጅ ምንልክ ልክ ይዞ ገብተዋል። በተአምሩ ላይ እየተጻፈውማ በሚያሳዝን ሁኔታ ሰርቀው ነው የሚለው ሚካኤል እና ገብርኤል ሰርቀውት ነው የሚለው በጣም ተአምሩን የማልወድልህ የገድላ ገድል የሚደብረኝ፣ ለዛ ኔን ያባት አይልም። ስለዚህ በጣም ያሳዝናል። የማይሆን ነገር ነግረው የአዲስ ኪዳን ታቦት ኢየሱስ እንደሆነ ነው መጽሐፍ ቅዱስ የሚናገረው። አይዞ፣ ለማንኛውም የማያክሰው አስገብታ አስቀጠቀጥቀኝ። እንደ ይህ ሰውዬ በጣም ጨቅጭቆኛል። እስቲ ይግባና ይገላግልኝ። በቃ ሁሌ ካላስገባኝ ነው የሚለኝ፣ ለምን እንደሆነ ባይገባኝም ይመቸው ቢኒቻን ላስገባው ቢኒና